በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ አርባ አራት የጠፋው ጽዋ። ዮሴፍ የቤቱን አዛዥ እንዲህ ብሎ አዘዘው፣ የነዚያ ሰዎች አይበቶቻቸው መያዝ የሚችሉትን እህል ያህል ሙላላቸው፣ የሁሉንም ብር በአይበታቸው አፍ ጨምር! በታናሹ አይበት አፍ የብሩን ጽዋና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነገ በሆነ ጊዜ ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ አሰናበታቸው። ከከተማይቱ ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተ ሰዎችን ተከተላቸው፣ ያዛቸው፣ እንዲህ በላቸው፣ በመልካሙ ፈንታ ስለምን ክፉን መለሳችሁ? ጌታዬ የሚጠጣበትን ሚስጥራን ምስጢርንም የሚያውቅበትን የብር ጽዋ ለምን ሰረቃችሁ? ባደረጋችሁት ነገር በድላችኋል። እነርሱም ሂዱ ሄዱ አገኟቸው። ለምን እንዲህ አደረጋችሁ? ስላደረጋችሁ መልካም ነገር ለምን ክፉ ትከፍላላችሁ? የጌታውን የብር ጽዋ ለምን ሰረቃችሁ አላቸው። እነርሱም አሉት ጌታችን እንደዚህ ለምን ክፉ ትናገራለህ? ይህ ነገር ያደረጉት ዘንድ ለባሪያዎችህ አግባብ አይደለም። በአይበታችን አፍ ያገኘነውን ብር እንኳ ይዘን ከከናን ሀገር ወደ እናንተ ተመልሰናል። ከጌታ ቤት ወርቅ ወይም ብር እንዴት እንሰርቃለን? አሁንም ከባሪያዎችህ ጽዋው የተገኘበት እርሱ ይሙት፣ እኛ ደግሞ ለጌታችን አገልጋዮች እንሁን። እርሱም አለ፦ አሁንም እንዲሁ እንደ ነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ አገልጋይ ይሆንኝ፣ እናንተም ንጹሐን ትሆናላችሁ። እየራሳችሁም ፈጥነው አይቤታቸውን ወደ ምድር አወረዱ። እየራሳቸው አይቤታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው፣ ጽዋውም በብንያም አይቤት ውስጥ አገኘው። ልብሳቸውን ቀደዱ። አይቤታቸውንም በየአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳ ከወንድሞቹ ጋር ወደ ዮሴፍ ገባ፣ እርሱም ገና ከዚያ ነበር፤ በፊቱም በምድር ላይ ወድቆ፣ ዮሴፍም ይህ ያደረጋችሁት ነገር ምንድን ነው? እንደኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው። ይሁዳም አለ፦ ለጌታችን ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንጽናናለን? እግዚአብሔር የአገልጋዮችን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኘበት ደግሞ ለጌታችን አገልጋዮች ነን። ዮሴፍም አላቸው፣ ይህን አደርግ ዘንድ አይገባኝም። ጽዋው የተገኘበት ሰው እርሱ አገልጋይ ይሆነኝ እንጂ እናንተ ግን ወደ አባታችሁ በደህና ሂዱ አላቸው። ይሁዳ ስለ ቢንያም ዮሴፍን መለመኑ ይሁዳም ወደ እርሱ ቀረበ፣ እንዲህ አለ፦ ጌታ ሆይ እኔ አገልጋይህ በፊትህ አንዲት ቃልን እንድናገር እለምንሃለሁ። እኔን አገልጋይህን አትቆጣኝ፣ አንተ ከፈረውን ቀጥለህ ነህና። ጌታዬ አገልጋዮችን አባት አላችሁን ወይስ ወንድም ብለህ ጠይቃቸው ጠየካቸው። ለጌታዬም እንዲህ አለ፦ ሽማግሌ አባት አለን በሽማግሌው የወለደው በሽምግልናው የወለደው ታናሽ ብላቴናም አለ። ወንድሙ ግን ሞተ፣ ለእናቱም እርሱ ብቻውን ቀረ፣ አባቱ ይወደዋል። አንተም ለአገልጋዮቹ ወደ እኔ ያምጡት፣ እኔም እጠብቀዋለሁ አልክ። ጌታዬን ብላቴናው አባቱን መተው አይሆንለትም። የተወው እንደሆነ አባቱ ይሞታልና አልህን። አንተ ጌታችንም አገልጋዮችህን ታናሽ ወንድማችሁን ከእናንተ ጋር ካላመጣችሁ ዳግም ፊቴን አታዩም አልከን። ወደ ባሪያህ ወደ አባታችን በተመለስን ጊዜ የጌታችንን ቃል ነገር ነው። አባታችን ዳግመኛ ሂዳችሁ ጥቂት እህል ሸምቱልን አለ። እኛም አልነው፣ ታናሽ ወንድማችን ከእኛ ጋር ካልሄደ መሄድ አንችልም። ታናሽ ወንድማችን ከእኛ ጋር ከሌለ የዛን ሰው ፊት ማየት አይቻለንም፣ አልነው አገልጋይህም አባታችንም እንዲህ አለ፣ ሚስቴ ሁለት ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱ ከእኔ ወጣ፣ አውሬ በላው አላችሁኝ። እስከ ዛሬ ገና አላየሁትም። ይህንንም ከእኔ ልታያ ለይታችሁ ደግሞ ብትወስዱት፣ በመንገድም ክፉ ቢያገኘው፣ እርጅናዬን በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኛ ወደ አባታችን ወደ አገልጋይህ ብንሄድ ብላቴናው ከኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከኛ ጋር እንደሌለ ባየ ጊዜ ይሞታል። አገልጋዮችህ የአገልጋይህን የአባታችንን እርጅና በሐዘን ወደ መቃብር እናወርዳለን። እኔ አገልጋይህ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁ። እርሱንስ ወደ አንተ መልሼ በፊት ባላቆም በአባቴ ዘንድ በዘመኔ ሁሉ ሀጢያተኛ ሆናለሁ። አሁንም እኔ በብላቴናው ፈንታ የጌታዬ አገልጋይ ሁኜ ልቀመጥ፣ ብላቴናው ግን ከወንድሞቹ ጋር ይሄድ። አለዚያም ብላቴናው ከእኛ ጋር ከሌለ እኔ ወደ አባታችን እንዴት እሄዳለሁ? አባታችን የሚያገኘውን መከራ እንዳላይ። ምዕራፍ አርባ አምስት ዮሴፍ ራሱን ለወንድሞቹ መግለጡ። ዮሴፍ በፊቱ ሰዎች ሁሉ ቁሞ ሳሉ ሊታገስ አልቻለም። ሰዎችንም ሁሉ ከፊቱ አስወጡኝ አስወጡልኝ ብሎ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብጽ ሰዎችም ሰሙ፣ በፈራዖን ቤትም ተሰማ። ዮሴፍ ለወንድሞቹ እኔ ወንድማችሁ የዮሴፍ ነኝ አባቴ እስካሁን በሕይወት ነውን አላቸው። ወንድሞቹም ይመልሱለት ዘንድ አልቻሉም ደንግጠው ነበርና። ዮሴፍ ወንድሞቹን ወደ እኔ ቅረቡ አላቸው። ወደ እርሱም ቀረቡ እንዲህ አላቸው። ወደ ግብጽ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁን ወደዚህ ስለ ሸጣችሁኝ አትፍሩ፣ አትቆርቆሩ። እግዚአብሔር ለሕይወት ከእናንተ በፊት ልኮኛልና እነሆ ይሄ ሁለቱ ዓመት በምድር ላይ ራብ የሆነበት ነውና፣ የማይታረስበት የማይታጨድበት አምስት ዓመታት ገና አለ። እግዚአብሔር በምድር ላይ እንድትድኑና እንድትተርፉ እመግባችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ በቤቱም ሁሉ ላይ ጌታ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ሂዱ እንዲበሉት ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና፣ በዚህም አትዘገኝ። በአረብ በኩል በጌሳ ምድርም ትቀመጣለህ፣ ወደ እኔም ትቀርባለህ አንተና ልጆችህ የልጆች ልጆችም በጎችና ላሞቹ የአንተ የሆነ ሁሉ በዚያ አንተና የቤትህ ሰዎችም የአንተ የሆነ ሁሉ እንዴት ተቸገሩ እንዳትቸገሩ እመግባቸዋለሁ። የራቡ ዘመን ገና አምስት ዓመት ቀርቷልና፣ እነሆ ለእናንተ እኔ ራሴ በአፌ እንደተናገርኳችሁ እናንተ በዓይናችሁ አይታችኋል። ወንድሜ ብንያም በዓይኖቹ አይቷል። ለአባቴ በግብፅ ምድር ያለኝን ክብሬን ሁሉ በአይኖቻችሁ ያያችሁትንም ሁሉ ንገሩት፣ አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙን የብንያምንም አንገት አቅፎ አለቀሰ፣ ብንያምም በአንገቱ ላይ አለቀሰ። ወንድሞቹ ሁሉ ሳማቸው፣ በእነርሱ ላይም አለቀሰ። ከዚያ በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖን ቤትም የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። ፈርዖንና ቤተሰቡ ሁሉ ደስ አላቸው። ፈርዖንም የዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው። ይህን አድርጉ፣ ዕቃችሁንም ጭናችሁ ወደ ከነአን ምድር ሂዱ። አባታችሁን ንብረታችሁንም ሁሉ ይዛችሁ ወደ እኔ ኑ። እኔም የግብፅ ምድር በረከት ሁሉ ሰጣችኋለሁ የምድሪቱንም ድልብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው። ከግብፅ ምድር ለሕፃኖቻችሁ፣ ለሴቶቻችሁም ሰረገሎችን ውሰዱ አባታችሁንም ይዛችሁ ነው። ለእቃችሁም አይናችሁ ላየውም ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና። የእስራኤል ልጆችም እንዳዘዛቸው አደረጉ። ዮሴፍም የግብፅ ንጉስ ፈርዖን እንደነገረው ሰረገሎችን፣ ለመንገድ ስንቅን ሰጣቸው። ለሁሉም ሁለት ሁለት መለወጫ ልብስ ሰጣቸው። ለብንያም ግን 300 ብር እና አምስት መለወጫ ልብስ ሰጠው። ለአባቱም እንደዚሁ ላከ፣ ከግብፅ በረከት ሁሉ የተጫነ አስር አህዮች ደግሞ በመንገድ ለአባቱ ስንቅ የተጫኑ አስር በቅሎዎች ዮሴፍም ወንድሞቹን አሰናበታቸው፤ እንዲህም አላቸው፣ በመንገድ እርስ በእርሳቸው አትጣሉ። እነርሱም ከግብፅ ሀገር ወጥተው ሄዱ። ወደ ከናንም ምድር ወደ አባታቸው ወደ ያዕቆብ ደረሱ። እንዲህ ብለው ነገሩት፣ ልጅ ዮሴፍ በሕይወት ነው። እርሱ በግብፅ ምድር ሁሉ ላይ ገዥ ነው። ያዕቆብም ልቡ ደነገጠ፣ አላመናቸውም። እነርሱ ዮሴፍ ያላቸውን የተናገራቸውን ነገር ሁሉ ነገሩት። ይወስዱ ዘንድ ዮሴፍ የላካቸውንም ሰረገሎች ባየ ጊዜ የአባታቸው የያዕቆብ ልብ መንፈሱም ታደሰ። እስራኤልም ልጁ ዮሴፍ ገና በሕይወት ከሆነ ይሄ ለእኔ ታላቅ ነገር ነው፣ ሳልሞትም እንዳየው እሄዳለሁ አለ።